ድህነትን ለማሸነፍ የምግብ ሉዓላዊነትን ለማረጋገጥና ሁለንተናዊ ብልጽግና በቤተሰብ ብሎም በማህበረሰብ ደረጃ ለማሳካት የህብረት ስራ ማህበራትን አሰራር ማጠናከር እንደሚገባ ተገለጸ። የማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ የህብረት ስራ ማህበራት ሚና ለዜጎች ሁለንተናዊ ብልጽግና በሚል መሪ መልእክ የህብረት ስራ ማህበራት ሲምፖዚየም በሆሳና ከተማ መካሄዱን ተመላክቷል። በሲምፖዚየሙ የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የተከበሩ ወይዘሮ ፋጤ ስርሞሎ፣ የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት የተከበሩ አቶ ኤርሲኖ አቡሬ የፌዴራ ፌዴራል ና የክልል ከፍተኛ የስራ ኃላፊዎች የህብረት ስራ ማህበራት ና ዩኒየኖች ስራ አስኪያጆች ና ሌሎች ባለድርሻ አካላት ተገኝተዋል በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪ ና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ስሩር በሲምፖዚየሙ መክፈቻ ባደረጉት ንግግር የህብረት ስራ ማህበራት በሀገር ኢኮኖሚ እድገት ድህነትን በተባበረ ክንድ ለማስወገድ ና ወደ ሁለንተናዊ ብልጽግና በሚደረገው ጉዞ ፍጥነትንና ጥራትን ከፍ ለማድረግ የላቀ ሚና እንዳላቸው ተናግረዋል በሀገር ኢኮኖሚ በሀገር የኢኮኖሚ ማህበራዊ ልማትና እድገት ድህነትን በተባበረ ክንድ በማስወገድ ወደ ሁለንተናዊ ብልጽግና የሚደረገውን ጉዞ ፍጥነትና ጥረት በማገዝ ከፍ ያለ ሚና አላቸው። ግብርናን በማዘመን የቴክኖሎጂ አቅርቦትን በማሳለጥ ምርታማነትን ለማሳደግ አምራቹን ከሸማቹ ባጠረ የእሴት ሰንሰለት በማጣመር ጤናማ የንግድ ስርዓት እንዲኖር በማድረግ በስራ ዕድል ፈጠራ ህዝቦችን በኢኮኖሚያዊ እና ማህበራዊ ልማት በማስተሳሰር የገጠር ከተማን ቀጥተኛ የኢኮኖሚ ትስስር በማሳለጥ ለሰላም ግንባታ ከፍተኛ አስተዋጽኦ እንደሚያበረክቱም ተናግረዋል። ግብርናን በማዘመን የግብርና ቴክኖሎጂ አቅርቦትን በማሳለጥ ምርታማነትን በማሳደግ አምራቾን ከሸማቹ ባጠረ የእሴት ሰንሰለት በማስተሳሰር ጤናማና ፍትሃዊ የገበያ ስርዓት እንዲኖር በማገዝ በስራ እድል ፈጠራ ህዝቦችን በኢኮኖሚና በማህበራዊ ልማት በማስተሳሰር አብሮነትና ወንድማማችነትን በማጠናከር የገጠር ከተማ የኢኮኖሚ ቀጥተኛ የኢኮኖሚ ትስስርን በማሳለጥና በሰላም ግንባታ ረገድ ከፍ ያለ ሚና የሚጫወቱ ሰው ተኮር የኢኮኖሚ እና ማህበራዊ ልማት አሳላጭ ተቋማት ናቸው። የክልሉ መንግስት ክልላዊ ጸጋዎችን በማልማት ድህነትን ለማሸነፍና ሁለንተናዊ ብልጽግናን ለማረጋገጥ የተቀመጡ ግቦችን ወደ መላው ህብረተሰብ ተደራሽ በማድረግና የዜጎችን የልማት ተሳትፎና ተጠቃሚነት ለማረጋገጥና ከድህነት የተላቀቀ ማህበረሰብ ለመፍጠር እየተጋ ይገኛል ያሉት አቶ ኡስማን ሱሩር ድህነትን ያሸነፈና የምግብ ሉዓላዊነቱን ያረጋገጠ ብሎም የማህበረሰቡን ሁለንተናዊ ብልጽግና በቤተሰብ ደረጃ ለማሳካት የሚሰሩ ስራዎችን ከግብ ለማድረስ የህብረት ስራ ማህበራት የማይተካ ሚና እንዳላቸውም ገልጸዋል። ከላዩ ጸጋዎቹን በማልማት ድህነትን ለማሸነፍና ሁለንተናዊ ብልፅግናን በቤተሰብ ደረጃ ለማረጋገጥ የተቀመጡ ግቦችን ወደ መላው ህዝባችን ተደራሽ በማድረግ እና የዜጎችን የልማት ተሳትፎና ተጠቃሚነት ለማረጋገጥ፣ ገበያቸውን ለማሳደግ፣ ኑሯቸውን በማሻሻል ከድህነት የተላቀቀ ቤተሰብና ማህበረሰብ ለመፍጠር በተደራጀ ሁኔታ እየተጋ ይገኛል። ድህነትን ያሸነፈ የምግብ ሉዓላዊነቱን ያረጋገጠና ሁለንተናዊ ብልጽግና በቤተሰብና ማህበረሰብ ደረጃ ለማሳካት በሚደረገው ጥረት ህብረት ስራ ማህበራት ያላቸውን የማይተካ ሚና እንዲወጡ በአሰራር አደረጃጀትና አመራር ማጠናከር እንደሚገባ ያሳሰቡት አቶ ኡስማን ሱሩር በክልሉ በ2016 ዓ.ም በተከናወኑ የህብረት ስራ ማህበራት የሪፎርም ስራዎች በአሰራር፣ በአደረጃጀት፣ በአመራር መረጃን በማጥራትና በኦዲት ሽፋን ዙሪያ የነበሩ ችግሮችን በመቅረፍ ውጤታማ ስራዎች እንደተሰሩና ይህም ተጠናክሮ እንደሚቀጥል ተናግረዋል። ድህነትን ያሸነፈ የምግብ ሉዓላዊነቱን ያረጋገጠና ሁለንተናዊ ብልጽግናን በቤተሰብና ማኅበረሰብ ደረጃ ለማስታጋት የሚደረገውን ጥረት በማፋጠን ረገድ የህብረት ሥራ ማኅበራት ሚና የማይ የህብረት ሥራ ማኅበራት የማይተካ ሚና አላቸው። ይህንን ሚናቸው ህብረት ሥራ ማኅበራቱ በአደረጃጀት እንዲወጡ በአደረጃጀት በአሰራርና በአመራር ስርዓታቸው ጠንካራና ውጤታማ መሆን ይጠበቅባቸዋል። ይሁን በክላችን ህብረት ስራ ማህበራት በቁጥር የማደጋቸውን ያህል የተራጁባቸውን ተልእኮ በመወጣት የተራጁበትን ተልእኮ በመወጣት የሚያስችል ቁመና ላይ አይደሉም ብሎ መውሰድ ይቻላል። በመሆኑም በክልላችን ባለፈው ዓመት 2016 በተጀመረው የህብረት ስራ ሪፎርም የተለዩ የአደረጃጀት፣ የአመራርና የአሰራር ማነቆችን ለመፍታት ከክልል እስከ ህብረት ስራ ማህበራት በተደረገው ርብርብ በየደረጃው ከሚገኙ አካላት በተለይም የህብረት ስራ ማህበራት ባለቤቶች፣ አመራሮች ጋር በመግባባትና ባለቤትነት በመፍጠር የህብረት ሥራ ማህበራት መረጃ የማጥራት በደረጃ የመለየት የወዲ ሽፋን ችግሮቻቸውን የመፍታት እና የማጠናከር ብሎም የማዋሃድ እና የማዋሃድ የሪፎርም ስራዎች ተተግብረዋል። በተደረገው የሪፎርም ስራም ውጤቶች እየተመዘገሙ መጥተዋል። በዚህ ሂደትም ህብረት ስራ ማህበራቱን በርካታ ውጤቶች ማስመዝገብ ተችሏል። በተለይም በግብርና ቴክኖሎጂ አቅርቦትና ስርጭት፣ በግብርና ግብዓት ገንዘብ አስተዳደርና ፍድር ብድር አመላለስን በማሻሻል አምራችን ከሸማች ጋር በቀጥታ በማሳሰር በከተሞች ያልተገባይ ኑሮ ውድነትን በመከላከል በገጠር የቁጠባ ባህልን እንዲያድግ በተለይም ኢኮኖሚው ከሚያመለጨው ሀብት ቁጠባን በማሰባሰብ ቁጠባን በዓይነትና በገንዘብ በማሰባሰብ የፋይናንስ ተደራሽነትና ተጠቃሚነትን በማሳለጥ የኢንቨስትመንት ብድር አቅርቦት በተለይም ለሴቶች፣ ለወጣቶች በግብርና እሴት ጭመራ እና አግሮፕሮሲንግ ኢንዱስትሪዎችን በገጠር በማስፋፋት የቅድመና ድህረ ምርት ቴክኖሎጂዎችን ለአርሶ አደሩ በተመጣጣኝ ዋጋ በማቅረብ እና በሌሎቹም ዘርፎች በርካታ ውጤቶች ይህ የተጀመረው ሪፎርም እና የህብረት ሥራ ማህበራት የማጠናከር ስራ ውጤቶች ማስመዝገብ ተጀምሯል። በመድረኩ ለውይይት የተዘጋጀ ሰነድ በክልሉ ህብረት ሥራ ልማት ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ ቀርቦ ተሳታፊዎች ሀሳብ፣ አስተያየት የሰጡበት ሲሆን ለተነሱ ጥያቄዎችም ምላሽ በመስጠት መድረኩ ተጠናቋል።